አይ ሰው ሰው እኮ የሰውን ህይወት ለማበጥበጥ በቃ እንደዛው ዝም ብሎ ከመሬት ተነስቶ ነው የሚመጣው ማለት ነው አይደል? እንደ በጣም ይገርማል። የምሬ ነው የምላችሁት እንደ ምንድን ነው። በዛ ላይ የሆነ ፎቶ ምናምን ቦይስ ቴሌኮል ምናምን እያለች ነው ይሄ ማለት ሩታ ማለት ነው። እና ከዱባይ ሄድንም በኋላ አወርቷል ከእሷ ጋር ምናምን ይሄንን ነገር ሆናት ከሆነ በጣም ልብ ይሰብራል። ዱባይ ከሄድሽ በኋላም ከሷ ጋር ያወራ ካለ በጣም ነው የሚደበረው። በጣም የሚያስጣላል፣ በጣም ልብ ሰብራል። ከባሽ ነገር ግን ህይወታችሁ ይበጣብጣል። የሰው ወሬ አትስሚ። እንደ ተረጋግተሽ አብርሽን አስቀምጠሽ ያለ ካሜራ ማጠየቅ ነው። ሶ ሁነቲ ማወርታል ወይ ከሷ ጋር ምናምን ብላችሁ ተጠይቃችሁ በውስጥ ነገሩን ፊቱ እንጂ ካሜራ ፊት ይዘሽ መተሽ እንትን ማለት የለብሽም። በዚያው ማለት ነው። የሰው እንትና አትጠይቁ ማለት የሰውን ወሬ አትስሚ ሰው ዘንድሮ ላይ ብዙ ቅንብር አለ ብዙ የማይሆን ወሬዎች አሉ እና እንደዚህ ነገር የምትሰሙ ከሆነ ህይወታችሁ እንደዛ እየበጠበጠ እየተበጠበጠ ነው እንጂ የምትኖሩት ምንም ለውጥ አይኖር ማለት ነው ገባችሁ የሰው ወሬ የምትሰሙ ከሆነ ሰው ዘንድሮ እኮ የሚያረገው ነገር አጥቶ ስራ የለም በቃ ወሬ ስልክ አለ ይህ ስልክ በየቦታ ሁሉ መቀናበር ብቻ ነው ሰላም ሰላም፣ ውድና የተገበራችሁ ውድ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እና ከባድ ነው ሩታ የና ትላንትና ትላንትና ማስተውና ነበረ ትላንትና ቪዲዮ አልሰራም። በዚህውና በጣም ገረመኝ እንዴ! ሰው በቃ ዝም ብሎ በቃ የሆነ የማይሆንና የሌለ ነገር በቃ ሲል ላይ ማላክ፣ እንደዚህ እንደዚህ ሆኗል፣ እንደዚህ እንደዚህ ሆኗል። በዚያው ሩታ እኔ አንድ ነገር ለነገርሽ አንቺ አሁን ምታወሪው ዱባይ ከመጣሽ በኋላ ከሷ ጋር አወርቶ ከሆነ በጣም ልብ ሰብራል። በጣም ማጣም ይደብራል። ገባሽ ሶ እንደዚህ ከሆነ ያው ልክ ነሽ፣ ልብ ሰብራል። ባትከክል እና አንቺ ጋር ያለ ሌላ ሴት ጋር የሚያወራ ከሆነ ግን ከዚ በፊት አንቺን አብርሽ ካሳቶኝ በፊት ያሳለፈ ህይወት ከሆነ አንቺ ምንም ያገባሽም ሶ ያ ነገር ጊዜ መሰጣት የለብሽም ማለት ነው። ግን አንቺ ከመጣሽ በኋላ ከሷ ጋር እያወራ ከሆነ ልክ ነሽ ማውራት አለብሽ። ለምን እንደዚህ ይፈጠራል? ምክንያቱም አንቺ ወት ላይ ያለሽ ሌላ ሴት ጋር የሚያወራ ከሆኔ ኦኬ፣ እሱ ኦኬ፣ ትክክል ነሽ ማለት ነው። ነገር ግን የሰው ወሬ አትስ ሚ፣ ሩታ የኔ እውነቴ ነው የምላችሁት የሰው ወሬ እንዳትሰሙ። ሰው እኮ ልብን የሚሰብረው ነገር በየቦታ ሁሉ ቅንብር፣ ዘንድሮ አታዩም እንዴ በቃ አሁን ሁሉም ስልክ ላይ ቅንብር አለ። የማይሆን ወሬ ፎቶ፣ የሌላ ሰው ሀምቶ ፎቶ እሱን ሰውን አስመስሎ አቀናብሮ የሚያረጉት እና አላቅም ብቻ ብዙ በዚያው ይቺ ልጅ አሁን ሁነት ለመላእክ ፈላጊ ከዚህ በፊት የነበሩ ፎቶዎች አሉ አይደል፣ ያም ሀምጣ በዚያው አብሪሽ። የትናንትና ሰው አይደለም እኮ አብሪሽ። አሁን ዛሬ ተቀይሯል አይደል? የትናንትና ሰው አይደለም። ሶ አንቺ የትናንትና ነገር ከሆነ ያለፈ ህይወት ከሆነ አያገባሽም ስለዚህ፣ ዝም ብላ ትጮይሱ። እናንተ እኮ የምትጮይሱ ሌላ ቦታ ነው። እዚ ጋ ደሞ እናንተ የምታወሩ ሌላ ቦታ ምንድነው? እውነትም አይሱ ቡታ ጀራ ሄዶ እሱ አግኝቶ ከሆነ በጣም በጣም ነው የሚደብረው። አብሪሽ፣ እግዚአብሔር፣ አንተ አሁን ነገር የተፈጠረው ልክ ደሞ ሄዳችሁ ሄዳችሁ ያ ካሜራ ደቅኖ ያወረሰ አግኝታችሁ መልስ የምትሰጡት ከሆነ ህይወታችሁ እንደዛ እየተበጣበጣ ትኖር አላችሁ። በእውነት ጥሩ አይደለም እንጂ እንደ የሰው ወለል ምን ይሰማላችሁ? ሰው ሚሊኮስ ነገር እንዴት ነው የምታምኑት? አምናችሁ ማቀበል አለባችሁ። ከበለሽ አብሬሽን አስቀምጬ ቁጭ አድርገሽ ለምን እንደዚህ ለምን እንደዚህ ነገር ማመን የለብሽም እና የምሬ ነው ምልሽ ሩታ ሲታወራ እራሱ እኔ እዚህ ጋር በጣም እየደከምኩ ነኝ። አላቅም እኔ እርጉዝ ሰዎች በጣም ያሳዝኑኛል። እኔ ለምን እንደናቀ እርጉዞኛ አይደለም ባይዜው እና እንደዛ እላቸዋለሁ እና በጣም ነው የሚያሳዝነውና እንደዚህ ነገር ወሬ ቦታ ተዝጡ ሰው ለሚሊኮ ነገር አትይመኝ። ማመን የለብሽም ሩታዬ፣ ይምር ማመን የለባችሁ ምናልባት ልብ ይሰብር ይችላል። ነገር ግን ኡነት ከሆነ አንቺ ከመጣሽ፣ ህይወትሽ ከመጣሽ በኋላ ያወራ ከሆነ ዱባይ ከመጣሽ በኋላ ያወራ ከሆነ በጣም ልብ ም ሰብር ነገር ነው። ሶ ግን ማመን የለብሽም አትይመኝ እልሻለሁና አላቅም በጣም ነው የሚከብደው። እንዴ እናንተ ህይወት ዘናብላችሁ ሰላም መኖር ስትጀምሩ ለሰይጣን መቶ የማይሆን ወሬ ያወራሉ፣ የማይሆን ችግር ይፈጥራሉ። በኢየሱስ ስም በጣም ነው የገረመኝ። እንደ ምንድን ነው ትናንትና የት ነበረች? አንቺስ ሲያገባ የት ነበረች? አሁን እኮ እሱ አሁን ሁለት ሺህ አንድ ላይ አሁን ሁለት ሺህ አስራ ሰባት ላይ ነን አይደል? ትላንትና የት ነበረች? አንቺ ቀልበት አላቅም። እንዴት አድርጊ ላስረዳችሁ? በእናትህ ዱባይ ሲሄድ ዱባይ ሲሄድ እንኳን ትላንትና ቅርብ ነው ደ ቅርብ ቀናዎች ነው ደ ከዚህ በፊት ቀርበት ያረጋን ነበረ። አላቅም እንደ ያኔ የት ነበረች? የት ማለት መቃብር ውስጥ ነበርሽ እንዴ አንቺ፣ እንዴ ከመቃብር ምን የምትወጪው አንቺ የት ነው የት ነበርሽ? አሁን ከየት መጥሽ ነው የሰው ህይወት የምትወጪው ደግሞ ያ የማይሆን ወሬ ሀምታችሁ ከሷ ጎን ላይ ሆናችሁ የሚታውሉት የክያ ተብየው ምናምን ብሩክ የምትባሉ ልጆች ማለት ነው። እንደ የሰው ህይወት መበጥበጥ እናንተ ደስ ይላችኋል? እንደ ተው እንጂ ሰው ይኖሪባት እንደ። አዎ አብሬሽ ልክ ነህ እኮ ምርጫ ነው ያገባክ። ትክክል ይመር በጣም ነው ደስ ያለኝ ማለት ነው። አዎ ሩታ ለአንተ ምርጫ ነው፣ ምርጫ አገብታል። ለአንተ እግዚአብሔር የፈቀደ ህይወት እየኖርክ ነው። ሶ ስለዚህ ያፈቀረ ሰው ሁሉ አገብቶ ይኖራል ማለት አይደለም። እኔ አሁን በህይወቴ ላይ ስንት ሰው አሳልፈ ያለው። እንደውም ለምን ሆነ እንትኑ አናገርም ሲላቸው ፍቅረኛ ነው ወይ ጎደኛ ነው ብዬ ያሳለፉ ሰዎች እኔ አልሆነኝም ብዬ እግዚአብሔር አልፈቀደልኝም ብዬ ስንት ሰው አሳልፈ ያለው በህይወቴ ላይ ሶ እንደዛ ነው። እና ሰው ሁሉ እያፈቀደ እና እያሳለፈ ሰው ሁሉ አያገባምና ከሱ ጋር አብሮ አይኖርም ሰው እና እግዚአብሔር የፈቀዳት ሩታ ላንተ ትሆናለች። ሩታም ደግሞ አበሪሽ ላንቺ ይሁን ይሻል ብሎ እግዚአብሔር ፈቅዶ ህይወት እየኖራችሁ ነው። ሶ ህይወታችሁ መታችሁ እኝ እኛኛኛኛ አትባሉ። በየቦታ ሁሉ ምን አይነት በግዳቸው ሰው ሁሉ በጎኑ በጎኑ አለ እንደ ዘንድሮ። ኧረ ጌታዬ ይድረስ። እኔስ መቃጠል ነው እግዚአብሔር የሹሃዳ ወላሂ። ለዚህም እንደ ሩታዬ ምርጫዬ ነሽ አልክ። አብሬሽ አቦ ይመቸ። አፍክ የተባረከ ይሁን። አዎ ልክ ነክ። በትክክል እግዚአብሔር ለአንተ የተፈቀደ ህይወት ሩታዬ ነች። አዎ